አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድና እየተከበራችሁ የኢትዮ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ሰላም ነን፣ አልሐምዱሊላህ። ያው ጠፍተናል፣ ኢንሻላህ ትንሽ ቆይታ አንከሰራን ቪዲዮ አልጠፋም። እና አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሁኑን። እንግዲህ ያው ዛሬ ያመጣሁት በአዲስ ቪዲዮ እንግዲህ እውነትን ውሸት ወላሁ አዕለም። ያው ግን ሚዲያውን ያጥለቀለቀው በተለይ ቲክቶክን መቀመጫ ያሳጠው አይዲያ ገርሞኝ ነው የመጣሁት አላስችለይ ብሎ እና ሀቂቃተን እውነት ከሆነ ያሳዝናል። በእርግጥ የሰው ልጅ የሆነ ትንሽ ነገር ካገኘ ያሰፋዋል። ውሸትም ከሆነ ወላሁ አዕለም ደግሞ የሆነ ነገር ጭብጥ ነገር ሳይያዝ መቼም የሰው ልጅ ዝም ብሎ ፈልስፎ አያወራም። ዝሮ ሰው እንደመሆኔ መጠን ስደትንም እንዳየሁት መጠን ያው ቲክቶክ ላይ አብርሽና ሩታ ዱባይ ሄደዋል እና ለሰርጋቸው ለጉብኝት ሊዝናኑ ፋሊሉ ሄደዋል እና የሰማሁት ነገር ለሰርጋቸው የመዳም ቅመም ማሬ እንጂ ስነስርዓት ይኑርሽ እና የመዳም ቅመሞች አዋጥተው ምናምን ለሰርጋቸው ከኢትዮጵያ ድረስ መጥተው ዱባይ እኛ ሰርፕራይዝ እናድርግ እየተባለ ጉሩብ ተከፍቶ ገንዘብ አዋጥተዋል አሉ። እንደው ምን ሊኮን እርግጠኛ ነኝ ማለት በአንድ በሁለት በሶስት በአራት ሰዎች የተነሳ የሌሎቹን ስም ባናጠፋስ። አተሆኑ ተቸግረው ነው እንዴ ደልቷቸው ኑሯቸው ከኢትዮጵያ ለመደገስ የተሻለ ኑሯቸው ነው ውጭ ሀገር ሄዱት እ ለምን እኛ ሽንት ቤት አጥበን ስንት መከርአይተን ስንት ሁነን? ማለት ሐቂቃ ወላልዚም እንደ ሰው እንደ እውነት በጣም የተናያደድኩት እኔ በእርግጥ ማማዬ ያንቺ ገንዘብ ወይንም የኔ ገንዘብ ራሴ እንትን ብዬ ብይዘው የሚጠቅመኝ ለራሴ የሚጠቅም ይችላል። ግን ሰው እንደው መሆኑ መጠን ምቀኝነት አይደለም። ያን ሰውዬ ለምን ሰጡት አይደለም። የሚሰጥ ሰው ለምን አናቅም? ለምን እናሽቃብጣለን? ይህ ማሽቃበጥ ነው ማሽቃበጥ። እና ብር አዋታችሁ የሰጣችሁ ልጆች፣ ኧረ ተው፣ ነብስ ግዙ። ተው፣ ተው፣ ተው። እህን እኮ እንደዚህ አይነት ሰዎች እርግጠኛ ነኝ ለቤተሰቦቿ የምትረዳ አይደለችም፣ ወይ ደግሞ ለሌለው ሰው የምትረዳ ሰው አይደለችም። የሀብታም አሽቃባጭ ለምን እንኳን አይደለም ለነሱ ከነሱ ወረድ ላለርሰው ራሱ መስጠት የለባቸውም። ለምን ሁልጊዜ አንድ ሰው እኮ መስጠት የሚገባበት ቦታ አለ። ሙስሊም ከሆናቸው ለመስጅድ፣ ለወደቀ ሰው፣ ለአዛውንት፣ ለደካማ ጤና ለጎደለው ሰርቶ ለማይበላ ካለን ማካፈል፣ ይሄ አጅራችንን አላህ ይጨምራለን። በረከም አለው። በስታላህም የውመልቂያማ ሰደቃችንን አላህ ይዘኔ እንትን ይልልናል፣ ይምረናል። እሺ ላልቸገረው፣ ላልወደቀ ለማሽቃበጥ፣ ራቁታቸውን ሆነው ለሰርግ ለሚወጡት እኔ እንደ ወላሂ ማመን አቅቶኛል ሀቂቃተን ለምን ለቤተሰቦቻቸው አልኩላቸውም? ለምን ለኔ ቤት የላኩልን ብላችሁ አሰጣቸው አጅርም። ለማሽቀበጥ እረ ተው፣ ነብሰ ወቀው የመዳም ቅመሟች ሁልጊዜ ተአል የሸቃላ አይቻለሁ። ይሄ በእናንተ ላይ መፍረር ሳይሆን ሶስት አመት ከስምንት ወር ቻልኩ ስደት፣ አንድ ወርም ቢሆን ቀላል አይደለም። ተአሌ ሸቃላ ታሌ ከዳማ ታይ ፍቅሬ ታሌ በቃ ሁልጊዜ ሽንት ቤት አጥበን የሰው ታዛሽ ሆና ለምንኖሮ ኖሮ ኑሮ የምናሽቀብጡ ሰዎች ለምን ተው? በአንድ በሁለት በሶስት በአራት ሰው የተነሳ ስንት ምሁር ስንት ታታሪ ስንት ዓላማ እንትን ያለችበት ስንት ሞልተዋል። ግን በስመ የመዳም ቅመሟች አንዱ ባጠፋ ሁሉም ስም ይነሳል። ለምን እኔ ባጠፋ ሌላ ልባልም ካላ ስም የመዳም ቅመሙ የመዳም ቅመሞችንም ይሸሙታል። ለምን እሺ? ስለዛም ተውት። ለምን ለራሳችን አናቀም ማለት የሰው ልጅ የወጣው ለዓላማ መሆን አለበት። ቤተሰቡ ማዳክ አለበት፣ አጅር ለማግኘት። ለዛኛው ቤት ለአራው ስራ ለመስራት የፈለገ ለአራዊ ይሰራ በቃ እንዲሁም እኔ የምሰማው የመዳም ቅመሙ መስጊድ ቢሰራ መዳም ቅመሞች ወርቋ ሁላ ሽጣ፣ በቃ የሆነ እዚህ ሆናችሁ ስትሰሙ ስሜቱ በጣም ደስ ይላል። ሀቂቃተን መስጊድ ቢሰራ በመዳም ቅመሞች የሆነ ነገር ኦስታዝም ሆነ ድን ነገር በሙስሊም ማለት ነው፣ የሆነ ነገር ቢባል የመዳም ቅመም ያው ክርስቲያኖቹ እንደዛው በእምነታቸው ቤተክርስቲያን የሚሰሩ ተረርተው በየሁላችንም በምንከተለው ሃይማኖት ረዳት ባይኖረንም ስማችን የተከበረ ነበረ። እኔም አውቀው ያ የአራችንም ስራ እየሰራን ማለት ነው። በቃ መስጠት እኮ ያስደስታል። ካለን እኮ ተካፍለን መስራት ያስደስታል። ግን በማይገባን ጥልቅ እሺ፣ አንቺ ሽንት ቤት አጥበሽሳ እዛው መዳም ቤት ሽንት ቤት ታጠቢያለች። እሷ ደግሞ ህይወቷን ፏፈሽ ትላለች። በአንቺ ገንዘብ እቃ ገባች ፏፈሽ ብላ ልጇን እየወለደኝ የእሷን ተመልካች ትሆናለች። ሌሽ ሌሽ፣ ኧረ ተው ረሩ ይግባባችሁ። ወላሂ እኔ በጣም የተሰማኝ ሀቂቃተ ለምን እኔ አንቺ ማግኘት ለእኔ ምንም አይደለም፣ ግን አንድ ሰው ከነበረበት ተሽሎ ሲገኝ እንደ እውነተኛ ሰው ደስ ይላል። በቃ ወርቀሽ ሳይስ ለምን ደስ ይለኛል? ምን ምን ለምን ደስ አይልም? የሰው ልጅ ካለበት ደረጃ በደረጃ ደረጃ በደረጃ ደረጃ ከፍ ብሎ ሲታይ ደስ ይላል። እንደ እውነት ሰው ማለት ነው። እንደ ምቀኝነት ሰው እንደ ምቀኝነት የሰው ልጅ ወርቆ ሰዎች አሉ። ለምን እንደዛ ትሆናላችሁ? በክሎረክስ በስንት ነገር

ጥሩ ኑሮ ቢኖራቸው እኛ ቁም ደረጃ ያደርሳሉ አንወጣም ስደት። ስለዚህ ለዓላማ ነው የምንወጣው፣ አይደል እንዴ ወይ እናት ቤተሰቦች ቤት ከሌላቸው ከሰዋን ሰው ሳይ ኦር ደግሞ እኔን ለማስተማር እኔን ደረጃ ለማድረስ በቂ ኢኮኖሚ ስለሌላቸው ስደት የምንሰደደው ነዚህ ነው። ሁሉም በቃ ይሄ ለምሳሌ ቤት አላቸው ራሳቸውን ይኖራሉ፣ ቤተሰብ ግንሳ ለኔ ግን የሚቀይር ህይወት የላቸውም። ከዛኔ ስደት መርጭ ሄድኩ። ለማንም አሽቃባጭ ነው ገንዘብ የሚልከው። እኔ ዓላማ የልጅ ሰርች ወደ ሀገሬ እኔ ህይወት አያምረኝም፣ እኔ ትዳር አያምረኝም፣ እኔ ልጅ አያምረኝም። ሁሉም ነገር ሊያምረኝ ይገባል፣ ሰው ነኝና። አደለም ለማንም አሽቃባጭ። ለቤተሰብ እንኳ ስትልኩ እኔ እውነት ነው የምነግራቸው ራሳችሁን ባልጎዳ መልኩ። ለምን እናንተ የላካችሁት ገንዘብ ምንም አያልፍላቸውም። የስደት ገንዘብ የተረገመ ነው። ወላሂ በረካ የለውም፣ ወላህ አዚም። ግን ለእኛ መንቀሳቀሻ ይሆነናል፣ ብልጥ ለሆነ ሰው ማለት ነው። ብልጥ ለሆነ ሰው ለምሳሌ አሁን የእኔ ውድ ቤተሰቦች የምትከታተሉት አላቸው፣ የእኛ ህይወት ለእናንተ ትምህርት ነው። በእርግጠኛ ፕራንክ ተደራርገን እንደዚህ የውሸት ተበጥርቀን ምናምን ምናምን አልሰራንም ቪዲዮ። እንትኑ ደግሞ የሚፈልገው እናንተ ተመልካች የሚፈልገው እንደዚ አይነቱን ነው እኛ ግን የህይወት ፕሪንሲፕላችንን የህይወት ኑሯችንን የምንኖረውን እዩን። ከአምላው ዘንድሮ ከዛ ከዛ እያን ደረጃ በደረጃ ደረጃ በደረጃ ነው የሚያድገው የሰው ልጅ። ከኪራይ ቤት ወደ ራሳችን ተከራይ፣ ወደ ክራይ፣ ከባዶ ወደ ልጅ፣ ከአንድ ደግሞ ወደ ሁለት ኢንሻአላ፣ ከጭቃ ቤት ደግሞ አዋህ የተሻለውን ሊሰጣን ይችላል። ግን ለጊዜው የሚያስፈልገን እየተጎራህ አይደለም። በነገራችን ለጊዜው የሚያስፈልጉን ነገሮች እያሟላን ስንሄድ፣ አላ ሲጨምርልን፣ ደግሞ ታይ ፍቅሬ እየተሻለ ደረጃ እንደርሳለን። ለምን አንድ ሰው ዝም ብሎ ፊጥ ብሎ በቃ ሚሊየነር አይሆኑም። ከአንድ ብር ወደ ሁለት ብር አንድ ብሎ ሁለት እንጂ ሁለት ብሎ ሶስት የለም። እናንተ እንደዛው ብልጥ ሆናችሁ ሰርታችሁ፣ ስደት አስጠልቷል። እንደ በፊቱ አይደለም፣ እንደ በፊቱ ስራ መርጦ አይገኝም።

ግን ለቤተሰብ እንኳን ስትሰጡ እናንተን በማይጎዳ መልኩ ስልጡ፣ አይደለም ለማንም አሽቃባጭ። አዎ በቃ ቤተሰብ ማደረግ ባለበት ሰዓት አድርጎ ህት፣ ወንድም፣ እናት እና አባት ፈርድ በቃ እንጂ ይሄ ተራ ማንም ልጋጋም እየመጣን ጭብር። አሁን እኔ ብሎልኝ ዱባይ ባህር ላይ እኔ ብር ልሰጡ ማለት እኮ ነው። ሐራም ይሄ ለእኔ ማሽቃበጥ ይባላል። ምቀኝነት አይደለም፣ ለምን ሰጣችሁ ብለው ምቀኝነት አይደለም። እናንተ ምን ደረጃ ላይ ናችሁ? እኔ ማን ነኝ? እኔ የት ነኝ? እኔ ምን ላይ ነኝ ብለሽ ራስሽን ጠይቂው። የዛኔ እንኳ ቢኖርሽ እንኳ ለእነሱ መስጠት እንደሌለብሽ እንደ አንድ ሰው እንደ ፈጣሪ በማንኛውም ሃይማኖት ብትገቢ መስጠት ያለብሽን ቦታ ማወቅ አለብሽ። መስጠት ዝም ብሎ መዝረክረክ አይደለም። የምንሰጠው ለዛኛው ለአኼራ ቤታችን ነው የምንሰጠው። ያን ደግሞ መስጠት ያለብን ሰው ለምን እኔ ሰጥቼ ጥቅም አጅር የዛኛውን ቤትን ታላገነው ለማንም ልጋጋም። ዱባይ ስለሄደም ብዬ ነው አልሰጥም? የምሰጠው አልሰጥም እሰጣለሁ። ስንት ይተራባል። ወላሂ ኢትዮጵያ እኮ ካልተሰራ ኑሮ ውድ ነው። በአሁን ሰዓት ቤተሰቦቻችሁን እርዱ። በቃ እኔ ነው እርዱ፣ እርዱ። ለምን ኑሮ አይቻልም፣ ከባድ ነው። እኔ እናንተን እያስፈራርኩ አይደለም፣ አትንጡ እያልኩ አይደለም። የሆነ ቪዲዮ ሲኖር አጣማችሁ አትቱት። والله العظيم እኔ የምሰራው ቪዲዮ ራሴን እየከብኩ ወይም ራሴን እያመሰገብኩ አይደለም። የሆነ ነገር ስሰራ በስተጀርባው ምን አለ፣ ህይወት ምንድን ነው ብላችሁ መገንዘብ፣ ስለ ኢትዮጵያ ትክክለኛ ህይወት ነው እና ወደ ዛሬው እንተን ስል እንደው ተው እንደ ወላሂ ለራሳችሁ ሆኑ። ወላሂ እንደው ሁሌ ሁሌ ሸቃ አላምሁን አይሻልም? ለምን ነገጧትም ደሞ ሌላው መሄድ እንድትሰጣላችሁ አ ለም እምሰጡ ስንት ሰው ሆንኩ ተራ ሀታ ቤተሰባችሁን እንኳን ስትሰጡ የወጣሽው አንድን አንድ ለራስሽ ነው። ስለ ቸገረሽ ስለ አጣሽ አላማ ስለ ሌለን ነው የምንሄደው። እኔም ቀምሼዋለሁ። ስለዚህ ግብአችንን እና ሟላ ለራሳችን ይኖረል ራሳችን ላይ ማካፈል መስጠት ከፈለግን ለዛኛው ቤታችን ለመስራት ከፈለግን፣ ለኔ ቢጤ ለደሃ ስንት የተራባለ፣ በአሁን ሰዓት ስንት የማይበላ ሰው አለ፣ ታይፈቀድ የማይበላ ስንት ፎጡራ ነፍቅ የሚወድነት ለነዛ ንስጥ። በዱንያ ላይ ልናገኘው እንችላለን። ያ አላህ ተዓላ ለአለለት ለአኺራ ያደርግለታል። ደሞ አላህ ተአምሩ ሊያሳይ እዛው ዱንያ ላይ ይሰጠዋል። ሀይረ ስራው ማለት ነው። እኛ ስለሰጠን ዱኒያ ላይ የማያሳየን ለዛኛው ቤት ኸይረ ስራ ሊያሳየን ነው። ስለዚህ እህቶቼ ብንጥሁ አውፉ በሉ። ይቅርታ እኔ በእርግጥ ያው ስደት ስለሄድኩ ስለተሰማኝ ነው። መብራት የለም ነበር ልቦ ለቀል ለዛ ነው። እንደ ወላሂ አትሞኙ አትሞኙ። እና ደግሞ አንዳንድ ሰዎች ምን አሉ? ሰዎች ወይ የዛ የሰውዬ ወገን ሆኖ አንዱ ሰውዬ እንርዳ ብሎ አላማ አንተ ሊል ይችላል። ብልጥ አሙሄም ለምትሰጡት ሰው እወቁ፣ ራሳችሁን ጠብቁ። ስማችንን እናስከብር። የማንም መጫወት የማንም እርካሽ አንሆን። ደግሞ ወላሁን ኢትዮጵያ ሆናችሁ ብትሰሙ ማለት ነው። ጥሙ ያረባ ጋር ሸቃራ ለትዛር ኮኮል ምናምን ለምን ለወንድ የምናበለው ለማንም በወንጭና በስልክ ጀንጅነን የምናበለው እኛ ስማችንን አስከብሉ። እኔ በፊትም አውቀው መስጊዱን ብትለው ምን ብትለው የመዳም ቅመም ነበር። አሁን ደግሞ ዙሮ ስማችን ሌላ ሆኗል። ለምን? እኔም ሳልች መጥቻለ። ስለዚህ ስንት ስንት መልካም ሕንቶች አሉ፣ እነዛን ደግሞ የእነሱንም ስም ማስከበር ግዴታችን ነው። ስለዚህ አፉ ያለውን ነገር ከማለፍ ብናገር መቼም ከአንዱ አንዱ ሀሳብ መለዋወጥ ጥሩ ነው። ይህን ይመስላል ከአስክሪን አፉ በሉ እና ይሄ ነው በሌላ ብዶ ሰብስክራይብ አድርጎ አበረታቱ። እንደዚህ ሰውን መርዳት እንደው ማለት ነው። ወላሂ ያ ሰው ሰብስክራይብ አድርገው ቢያድግኔ ደስ ይለኛል። አሁን እነሱ ሰብ ተደርገው አድርገው ደረጃ ላይ ደርሰው ነው ዱባይ ይሄዱታለ። እንደዚህ ባለን ነገር ብንተባበር፣ የሀገራችን ሰው ሲወጣ፣ ኢትዮጵያ ስሙ ሲጠራ፣ ከችግር ስንለቅ ደስ ይላል እንጂ ሰባቱን አበረታቱን ነው ለማለት ነው። ያው አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ቤተሰቦቻችን ላይክ፣ ኮመንት፣ ሸር አድርጉን። አፈራሪ ጉንዳ ሰላም በያቸው፣ ሰላም አለይኩም በያቸው፣ ምማ በያቸው፣ ምማ ባይ፣ ሰላም በይ፣ ሀይ በያቸው። አማን ነው ወይ አባ፣ ወይ አባ አባ

በሌላ ቪዲዮ አሁን እየፈታች ነው። ሰብስክራይብ አርጉን በይ፣ ሰብስክራይብ በይ፣ ላይክ በይ። እንደዚህ ላይክ ባ ላይክ፣ ሼር፣ ኮመንት ባ ከሰብስክራይብ አርጉን። ባይ ባይ ባይ ባይ ባይ